በስማም ወወልድ ወመንፈስ ቅዱስ አሐዱ አምላክ እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ ሦስት በዚች ቀን ሐዋርያ ቅዱስ ኤልዮስ አረፈ። የዚህም ቅዱስ ትውልዱ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል ነው። የክብር ባለቤት ጌታችን ኢየሱስ ክርስቶስም መረጠው። ከሰባ ሁለቱ አርዲትም የተቆጠረ ሆነ። የመንፈስ ቅዱስንም ሀብት ከሐዋርያት ጋር ተቀበለ። ከእርሳቸውም ጋር ታላቅ መከራ ደርሶበታል። ከዚህ በኋላ ሐዋርያት ባኑር ወተት የኤጲስቆጶስነት ሾሙት። ከእንድራ ኒቆስ ጋር በአገሮች ውስጥ እንዲሰብክ ላኩት። እንድራ ኒቆስም ባለፈው ዕለት ባረፈ ጊዜ ይህ ቅዱስ ዮልዮስ ገንዞ ቀበረው። ከዚህ በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸሌ በማግስቱ ዛሬ አረፈ ኖ የከበረ ሐዋርያ ጳውሎስም በሊን ሐዋርያት በሮሜ ክታቡ እንድራኒቆስንና የሊወስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔር ምስጋና ይሁን፣ እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም እለት የማይታት የሆኑ ያንስያ ከሰባ ሁለቱ አርዴት የአንዱ የአፍሮዲጡ፣ የዮልያና፣ የቀሲስ ታኦድራጦስ፣ የጳጳስ ታድሮስ፣ የዮልያኖስና የእናቱ የእስክንድሪያ የሆኑ ደግሞ የኤስድሮስ የሚስቱና የሁለት ወር ልጇ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረና ዲዮቅልጥያኖስ የገደላቸው ለእነርሱም አይበር መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሊ ቅዱሳን ሰማዕታት ጸሎት ይማረን በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለክሙ ዮልያኖስ ወእሙ ዘተኮነን ክሙ ለእግዚአብሔር በእንተ ስሙ ከመትንሱ አክሊለ ዛ ተዳለወ ለክሙ ሶበይነቅው እለ በክርስቶስ ኖሙ ነሲያ አስራት ለጻማ ክሙ ኪያ የቅድሙ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ አራት በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋራ ወደ ግብፅ ምድር ሄደ። በዚችም ዕለት ከአስራ ሁለቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። በዚችም ዕለት የእንጽና ሀገር የከበረ ቀሲስ አብ ኩልታ በሰማይትነት አረፈ። በዚችም ዕለት የአሮን ልጅ የአልዓዛር እረፍት ሆነ። ደግሞ የአርኬልድስ የቴፍላስ የማሪው መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ተአምሪሁ ለቅዱስ ጊዮርጊስ ሊቀ ሰማዕታት ገባሬ ተአምር ጸሎቶ በረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። ጸሎትና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኑርና ሰማዕቱ ቅዱስ ጊዮርጊስ ያደረገው ተአምሬ ነው። ከሀገረ ብባ ሰዎች አንድ አረማዊ ሰው ነበረ። መስጂዳቸውና በምድረ ልህዛዝ የአትሪብ ሀገር ነቢይ መቃብር ይጎበኝ ዘንድ ሄደ። ጉብኝቱንም ከፈጸመ በኋላ ከጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ዘገይቶ ኖሮ ብቻውን ስለቀረ መሪን ለቅሶን አለቀሰ። ምድሪቱ በጣም በረሃ ናትና ዛፍ ወይም ውሃ ይገኝባትም ነበር፣ የዘላን ወይም የሽፍታ መኖሪያ ነበረችና፣ በዚያችም ሰዓት ሊቀ ሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ተቀምጦ መጥቶ አስቀምጦ ወሰደው። ወደ ሀገሩ ብባም እንደ አይነ ጥቅሻ ፈጥኖ አደረሰው። ወደ ነብዩ ቢማልድና ቢጮህም ለእርዳታ ማንም አልደረሰለት። በዚህም ጊዜ ፍጡነ ረድኤት ሲሉ ስምን የምሰማው ጊዮርጊስ ወይ እርዳኝ እያለ በሚጮህበት ሰዓት ፈጥኖ ወደ ራሹ ሰማይት ቅዱስ ጊዮርጊስ መጥቶ ከከተማው ውጭ ባለ ሀገር የሰሌን ዛፍ በበዛበት ቦታ ድርሶ ተሰወረ። የመጣበት ጎዳና ሶስት ወር ያህል ታስኬድ ናት። ሰውየውም ይህን በተመለከተ ጊዜ እንደ ሕልም አይምሮውን ሲያውቅ ተነስቶ ጉዞውን ወደ ብባ አደረገ። የሀገሩ ሰዎች ሌሎች ሰዎችም ወደ ወይም ጓደኞች ከመምጣታቸው በፊት ከዚህ ከሩቅ ሀገር እዚህ ማን አደረሰ በማለት እየተደነቁ ጠየቁት። እርሱም ቅዱስ ጊዮርጊስ ያደረገለትን ሁሉ ነገራቸው። ከነገሩም የተነሳ ፈጽሞ አደነቁ። እርሱም ከሸክላ የተሰራች የሰጎን እንቁላል የምትመስል ሸክላ ከአረብ ሀገር ይዞ መጥቶ ነበር። ይህችም እንቁላል የመሰለች ሸክላ ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ይዞ ሄዶ ለኤጲስቆጶስ ሰጠው። ኃያሉ ሰማያት ቅዱስ ጊዮርጊስ የሚያደረገለትን እርዳታውን ከሩቅ አገር እንዳይነጥቅሻ እንዴት ፈጥኖ እንደመጣለት እስከ መጨረሻው ለዚህ ተአምር መታሰቢያ ሆኖ ይኖር ዘንድ ያን የሸክላ ስራ በቤተ ክርስቲያኑ ያኖረው ዘንድ ለመነው። ኤጲስቆጶሱም በቅዱስ ጊዮርጊስ ስዕል አንጻር ታላላቅ ቅዱሳን መጻሕፍት በሚነበቡባቸው ቦታ ላይ አኖረው። እኔም የዚህ ተአምር ጸሐፊ ወደ ቤተ ክርስቲያን በገባው ጊዜ ያቺን ሸክላ በአረፍተ ቤተ ክርስቲያኑ ላይ ተሰቅላ አየኋት። ኤጲስቆጶሱም ጠርቼ፣ ይህቺ ክብ ሸክላ አረማውያን ከሚሰግዱበት አውጥተው ነው እንጂ በዚህ ሀገር አትሰራም። በቤተ ክርስቲያኑ ውስጥ እንዴት ይህቺ ክብ ሸክላ ሰቀሏት? አሉት እርሱም በአረማውያን ውስጥ ድንቅ ተአምሩን ያሳየን ሊቀ ሰማይታት ቅዱስ ጊዮርጊስ በሰውየው ላይ ያደረገውን ተአምር ከምድረ ዝህላል በነጭ ፈረስ እንዴት እንዳመጣለት ከሞትም እንዳዳነው ነው። ይህች እንቁላል መሰል ሸክላ ለዚህ ተአምር መታሰቢያ እንዲሆን በቤተ ክርስቲያኑ አኖሯት ብሎ ነገረኝ። እኔም ይህንን በሰማው ጊዜ በሁላቸው ቅዱሳን ላይ አድሮ ድንቅ ስራን የሚገልጥ እግዚአብሔርን አመሰግኑ። የተወደደ የፍጡነ ረድኤት ሊቀ ሰማይታት ገባሪ ተአምር ቅዱስ ጊዮርጊስ በረከቱና አማላጅነቱ አይለየን፣ አሜን።